የብርቱካን ነገር ግን ብዙ ነገር ነው እያወጣ ያለው ታውቃለህ። አስራት ቴሌቪዥን እንግዲህ በኋላ እንዴት ሆኖ እንደተዘገ ታውቃላችሁ። ግን በጊዜው የነበረው በተለይ የአማራ ብሔርተኝነት አሁን ያለው የህልውና ንቅናት ወዘተ ወዘተ እንዲፈጠር ትልቅ አስተዋጽኦ ያደረገ ሚዲያ ይመስለኛል። ጠንካራ ጋዜጠኞች የነበሩበት ነው። ይህንን ዘገባ ሰርቷል። ከታገቱ ከአንድ ወር በላይ የሆናቸው የደምቢ ዶሎ ዩኒቨርሲቲ ተማሪዎች ችግር ላይ መሆናቸው እና ሴት ተማሪዎች ፆታዊ ጥቃት እየደረሰባቸው እንደሆነ ቤተሰቦቻቸው ተናገሩ። በጉዳዩ ላይ እየጠየቅነው የሳይንስና ከፍተኛ ትምህርት ሚኒስቴር መስሪያ ቤት እኔን አይመለከተኝም ጉዳዩ የሚመለከተው የፌዴራል ፖሊስ መስሪያ ቤት ነው ብሏል። የፌዴራል ፖሊስ በበኩሉ የኦሮሚያ ክልል መንግስት እንደሚመለከተው ገልጾ እስካሁን ግን የደረሰው መረጃ ለመኖሩን ገልጿል። ሊታገቱ ካሉ ተማሪዎች ሶስት ቀን ዛፍ ላይ ከአጋቾች አምልጣ የመጣችው ተማሪ ያለውን ሁነት እንዲያስታውሳ በተለይ ሴት ተማሪዎች ላይ የከፋ ጉዳት መድረሱንና ጾታዊ ጥቃትም እየተፈጸመባቸው እንደሆነ ለአስራት ትናገራለች። ግቢ ላይ እኛ ትንሽ ቀረን፣ በቃ አስራ ሰባት ተማሪ ቀረነ። ጧት አሙስ ቀን ምናምን ነበረ ወጠን ነበር ቁርስ ምናምን ልንበላ ሂደን ምናምን ስንመለስ ሰባት አስራ ሰባት ተማሪ ቀረን ከዛም በኋላ ግማሻችን ስምንታችን እኛ በዚህ በጋምቤላ መስመር ነው የለን፣ ግማሻቸው ደግሞ በዚህ በነቀምት ሲሄዱ ነቀምት ላይም ተያዙ። እኛ እንደ ነገ ልንወጣ እነሱ ደዚ ወጡ ተያዙ። ነሱ ማስጠኗቸው እኛም እንደ ዛሬ ደግሞ ስንወጣ ደግሞ ሱዲ ነው የምትባል ከደምቢዶሎ ከከተማው እስከ ጋምቤላ ጋምቤላ ድር እንደ አዲስ አበባ ልንቆርጠን የነበረው አዛም በኋላ እዛች ላይ ከተማዋ ላይ እንደደረስ ነው መጥተው እንትናሉን ነው፣ አስወረዱን ነው። በረሃ ነገር ነው። እዛ ጆፍተር መኪን ሄደ አካ ውስጥ ምናምን ሶስት ቀን ዛፍላይ ሰንጠጥሬ በሶስትየው አማራጭ ዘውሌ ስልካት ምናምን ስለቀሙና አማራጭ ሳታ በሶስትያ ቀሙች አካ ውስጥ አደርኩኝ። አዛ ወጥቶዋታ የሆነ ትልቅ ሰውዬ ሽማግሌ ሰውዬ እሱ ትንሽ ትንሽ አማረኛ ይችላል። ና መንገድ ላይ ያገኘኝ አዛ ስነግረው እሱ ራሱ አለቀሰም የኔ ልጅ ነስደት ዩኒቨርሲቲ ያሉ አይደለም ገማዳ እንደዚ ሄደ የሚሆኑ ምናምን ብሎ የሱን ጃኬት አልብሶ መኪና እስከሚጠብቅ እስከሚመጣ ተደበቂ ብሎ እኔን አስደብቆ ምናምን፣ የት ነው የምሄድ የምትፈልጊ አለኝ። ደንብ ዜብከው ከተማ ወስደ ለፌዴራል የምትሰጠኝ ነው የሚፈልጋል። እሺ በቃ እኔንም እንዳልታይ ነገ ማለት ስለሚገሉ ደግሞ እንደዚህ እየደበቀ ምናምን ተብዬ ብሎ እሱ መኪና ለመና አምቶ ለፌዴራሎቹ ደንብ ሉ ሰጠኝ። ያለውን መረጃ ተናግሬ ነበር ግን ምንም አልመሰላቸውም። እነሱ አጠቃላይ አስራ ሰባት ናቸው። ከአስራ ሰባቶቹ አራቶቹ ወንድ ናቸው፣ ሌሎቹ ሴት ናቸው። አይ ደፉና ምናምን እንደዚህ ያሰቃዩናል። በቃ ምግብ ሲያስፈልጋቸው ነው የሚሰጡ። አዛም በኋላ ደግሞ ልብስ ምናምን የለን ሸራ ላይ ነው ወጣን መናደ በጣም ነው የሚያሰቃዩነን ያለችው። የኔ ማስተላለፍ የምፈልገው ልጆች ተማሪ ናቸው። በቃ መንግስት ሲጀመር በአሁኑ ሰዓት ነው እንደራሴ መንግስት ስራ እየሰራ አይደለም ተማሪ ያዝ እያለቀ ምንም እስከዛሬ ድረስ የሰጠ መፍትሄ ነገር የለም በቃ እው ላይ እየጠየቅ ነው። የሳይንስና ከፍተኛ ትምህርት ሚኒስቴር ይህን በተመለከተ ተቋማችን አይመለከተውም፣ ይልቁንም ፌዴራል ፖሊስ ጉዳዩ ይመለከተዋል በማለት ገልጿል። እኛ እኮ አሁን እንዴት ይሄኛው የኛ ማንዴት ሊሆን አይችልም። እኛ እኮ ዩኒቨርሲቲ ነው የምናስተዳድረው። ከዛ ውጭ ሰው ወጥቶ መንገድ ላይ የሚሄድ ሰው መንገዱን ጨርሶ ገባ ኦር የሆነ ነገር እንከ ገጠመው ሀውዲ ማኔጅ ይሄ ሊሆን የሚችል ነገር አደለም። ምናልባት ከፌዴራል ፖሊስ ጋር ተቀናሽታችሁ አትሰሩም? ምን ፌዴራል ፖሊስ ኦፊስ ነዋ የሚጠብቅልን? ዜሮ እንዲጠብቅ ነው እንጂ ከዛ በኋላ ከዛ ወጥቶ የሚሄድ ሰው የሆነ ቦታ ጎራ ይበል፣ ቀጥ ብሎ ወደ ቤት ይግባ። ይሄ ምንም እኛ ኮንክሪት ልናደርገው የሚችል ነገር አደለም። ውጭ መንገድ ላይ እንዲሆነ እንደዛ ሆነ የምትሉትን እንደናንቱ በማህደር በማህበራዊ ሚዲያ ከማየት ውጭ ኮንክሪት የሆነ ነገር የለንም እኛ። መረጃ ነዋ ሪፖርት ትዋ። እኔ ለማለት የፈለግኩት ምንድን ነው አቶ ደቻሳ፣ ምናልባት ከክልሉ ጋር አብሮ እንደዚህ በመስራት ከእናንተም ከፌዴራል ፖሊስም የነኝ ልጆች ሕይወት ማትረፍ አይቻልም? እንደ የኛ አይመለከተንም እንትና ነው ምን ማለት ይሄ? ያው የሕይወት ጉዳይ ስለሆነ ማለት ነው ገባኝ። የምትዩ ነገር እውነት ይሁን አይሁን ራሱ ማጣራበት ምንም ሚንስ ስለሌለኝ አሁን ራይት ናው በዚህኛው እሱ ላይ ማውራት አልፈለም። የፌዴራል ፖሊስ ኮሚሽን የህዝብ ግንኙነት ዋና ዳይሬክተር አቶ ጄላን አብዱ በበኩላቸው ስለ እውነቱ የደረሳቸው መረጃ እንደሌለ ገልጸው ልጆቹ በኦሮሚያ ክልል ውስጥ የታገቱ ከሆነ ግን የኦሮሚያ ፖሊስ እንደሚመለከተው ይገልጻሉ። ኛ ምንም የደረሰ መረጃ እስካሁን ድረስ እንደዚህ ሰው ልጆቹ መጥተው እዚያ ማመልከታቸውን አውቃለሁ። ኮሚሽኑ ጋር መጥተው አመልክተዋል፣ ግን ኮሚሽኑ ሲከታተል ነበር እስካሁን ድረስ እኛ ትክክለኛ መረጃ ይሄ ነው የምል ነገር የደረሰን የለም። ዩኒቨርሲቲ ውስጥ አይደለም ማለት ነው፣ በቃ ከውጭ ነው ያለው እኛ መረጃ። ምክንያቱም ይሄን እዛ ነው ፖሊስ መጠየቅ ያለብሽ። እዛ አካባቢ ያለውን ፖሊስ ነው ፌዴራል ፖሊስ ሳይሆን ይሄ። ምክንያቱም ግቢ ውስጥ ቢሆን ፖሊሶቹ ጋር ደውዬ ጠይቅልሻሉ። ከግቢ ውጭ ከሆነ መንገድ ሲሄዱ የት ጋር እንደተጠለፉ ማን ያውቀዋል? እንግዲህ ሊያውቅ የሚችለው የአካባቢው ፖሊስ እዛ፣ የኦሮሚያ ፖሊስ ነው። መልካም እንግዲህ ልብ አድርጎ እንደዚህ ብሎ የሚመልሰው የፌዴራል ፖሊስ የሕዝብ ግንኙነት ነው፣ የኮሚኒኬሽን ዳይሬክተር ነው። ግቢ ውስጥ ቢሆን እዛ እጠይቅልሻለሁ፣ ከግቢ ውጭ ስለሆነ እኔ ምን አደርጋለሁ ነው የሚለው። ይህ ፌዴራል እንግዲህ በመላ ሀገሪቱ ያለው ጉዳይ ሁሉ የሚመለከተው ነው። ኢማን እኛ የካለውናይህ ጥረት እናደርጋለን። አሁን ይህ ችግር ምን መሰለኝ ጫካ ውስጥ ዶር ይችላል ማ ማን በማን እንደገባች አሁን ፖሊስ እኛ ቢሆን እኛ ችግር የለውም። እዛ አካባቢ ያለው ፌደራል እንትን ምንድን ነው የክልሉ ፖሊስ ግን ይህንን እንድላለው ለማወቅ ለምሳሌ በየወረዳው በየጠበደው ፖሊስ ይላል ማለት ነው። ባለፈው ሳምንት የፌዴራል ፖሊስ ኮሚሽን ምንም አይነት የታገቱ የዩኒቨርሲቲ ተማሪዎች እንደሌሉ ጋዜጣዊ መግለጫ መስጠቱ ይታወሳል። ሆኖም የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ በበኩላቸው የፌዴራል ፖሊስ ኮሚሽን ይህን ይበል እንጂ የታገቱ ተማሪዎች እንዳሉ መረጃ እንዳላቸው መግለጻቸውም ይታወሳል። ስማ ዋናው ሰውዬ እጃችን ላይ ሁሉ መረጃ አለ አለ። ዋናው አለቃቸው ካልገደሉም በስተቀር መረጃ አለ አለ። አብይ ሰውየውን ገደለው ማለት ነው አፍህን ዝጋ ብሎ፣ ከዛ በኋላ ሌሎቹ እንዲዋሹ ትእዛዝ አስተላለፈ። መረጃ የለንም የሚመለከተው የክልሉ ነው አለ። ከዛ ጫካ ውስጥ ነው አለ። ጫካ ማለት የኢትዮጵያ ጫካ ነው እንጂ የሱዳን ጫካ አይደለም። የሊቢያ ጫካ አይደለም፣ ወይ የኬንያ ጫካ አለ። ያው እኮ የእኛ ፖሊሶች ቢሆኑ ያገቱት እናውቃለን አይነት ነገር እኮ ነው የሚለው። እግዚአብሔር ይኸውልህ፣ ቁማር ስትጫወት እንዲህ ነው የሚምታታብስ። ጫካ አስቀምጠህ እረዱ፣ ግደሉ ብለህ አዘህ ስታበቃ ለዚህ ምስክሬማ መሰለህ፣ ከማል ገልቹና ሐንገሳ። ማን ነው ሐንገሳ? ማን ነው ዶክተር? የህዝብ ተወካዮች ምክር ቤት አባሉ አዎ። ሁለቱ ጠንካራ ምስክር ናቸው። ሐንገሳ ምን አለ? ይህን ሁሉ እልቂት የሚፈጽመው የኦሮሚያ ካቢኔ ነው የሚያዘዋል፣ ሁሉንም ጫካ ያለውን እልቂት። ይህን ደግሞ እኔ እናንተ ራስ እናውቃለን። የኦርቶዶክስን ምክንያት አድርገን በሄድን ጊዜ ሽመልስም ጋ አብይም ጋ፣ ቀጥሎ ደግሞ እነ ቀና ያደታ ጋ በሄድን ጊዜ እና በበገረሱ ሌሎቹም ያ ዶዶላን ሲያስጠፋ የነበረው እና ኢብራሂም ጋ በሄድን ጊዜ ታስታውስ እንደሆነ እንደ እኛ እኛ ስልቂቱ አቅቷቸው ገና አዲስ ስልጣን ስለሆነ መስሎን በእምነት ነበር የሄድነው። ስለዚህ መፍትሄ ይዘን ሄደን መፍትሄ ይዘን የሄድነው የመጨረሻው መፍትሄ እኔ ሳነብ ቀና ያደታ እንዴት እንደተቆጣ ታስታውሳለህ። ከዚህ አልወያይም፣ ፖለቲካ ነው ያልኩት ነገር። እሱን ያስቆጣው ከአስራ ስድስት መፍትሄዎች አንዱ የኦሮሚያ መንግስት መዋቅር ውስጥ ኦርቶዶክሶች እንዳይገቡ ሃንድረድ ፐርሰንት ተደርጓል። ስለዚህ ሊገደሉ ሲታቀድ እንኳን አያውቁም መረጃ የላቸውም። ስለዚህ ሰው ባለበት በሃይማኖቱ ሳይሆን እንደ ዜጋ በየመዋቅሩ ውስጥ ይኑር ነው የኔ ፕሮፖዛል የእኛ ፕሮፖዛል የነበረው። አንድ እሱን ተቆጣ። ሁለተኛ ከጠቅላይ ሚኒስትሩ ጋር በነበረን ስምምነት መሰረት የቤተክርስቲያን ኮሚቴ እና የክልሉ ኮሚቴ ወደ ታች ወርዶ በየአካባቢው የደረሰውን ነገር እያጠና ወደ ላይ አምጣና ጠቅላይ ሚኒስትሩ ጋር አቅርበ መፍትሄ አብረን እንስራ ነበረ የተሰጠን አሳይመንት። ሁሉም ክልል በዛ ሲስማማ የኦሮሚያ ክልል ወደ ታች ወርጄ እኔ አላጠናም፣ በራሴ መዋቅር አጥንቻለሁ፣ የራሳችሁ ጉዳይ ብሎ ክደት የፈጸመው ቀና ያደታ ነበረ። ስለዚህ ይሄ ነገር መዋቅር መሆኑን እኔ ያኔ ነው ያወቅኩት። አሁን ደግሞ ሲምታታባቸው መረጃ የለኝም የክልሉ ነው እዛው ሰውዬ የመጀመሪያ ሰውዬ ሲናገር ያለውን ሰምታል ወንጀል ሰርተው ወንጀል ለፍርድ ስለማይቀርብ ሰው ጠባዩ ተቀይሯል የኦሮሚያ መንግስት ወንጀለኞችን ፈቅዷል ሚሱ ነው አማራና ኦርቶዶክስ ካረድክ ፍርድ ቤት አትቀርብም አትከሰብም አትከሰስም የኦሮሚያ መንግስት ይሄም ፈቅዷል ለዚህ ነው እንዲሆነው ነው ሰውዬ ያለው ይሄ ይሆናል ያናደደውና እንደገና እንዲዋሹ ሲያስተባብራቸው ታምታታ በዚህ ዘመን ደግሞ ድምፅ እየተቀዳ ስለሚቀመጥ እንደዚህ አውጥተ ስታዩ። ስለዚህ የብርቱካን የብርቱካን ሰሞኑን ወጥቶ መናገር የኦሮሚያ መንግስት ጫካ ባስቀመጣቸው ሰዎች በኩል ሰው እንደሚፈጅ ግልጽ አደረገው። በጣም በጣም ግልጽ አደረገው። እና ያደረጉት ለዛ ይመስለኛል ከላይ እስከታች ነው የተናጡት። ልብ ብለን የአማራ ፕሬዚዳንትም የታገቱ ሰዎችማ አሉ፣ ግን ቁጥራቸው ይላል። ምክንያቱም ውሸት እዛ ተሰጥቶታል። እሱ ሙሉ በሙሉ እንዳይኬድ እናቶች እዛ ተሰልፈው ደጁ እያለቀሱ ነው፣ ገብተዋል። የአማራ እናቶች ሙሉውን ታገቱ እንዳይል አብይ ዋሹ ብሏቸዋል። ቁማር እንደዚህ ነው ቁማር ጽዳት የለውም። እውነት ነው ሁል ጊዜ የሚያወጣው እና የውሸት ውጤት ነውና እልቂቱ ከማል ገልቹም ያለው ጫካ ያሉትን ትጥቅም ስንቅም የሚሰጠው የኦሮሚያ መዋቅር ነው ይሄ ይቁም ስል አልሰሙኝም ብሎ ነው ከደህንነት ኃላፊነት ከኦሮሚያ የደህንነት መዋቅር ኃላፊ የሆነው ስለነበረ ከማል ገልቹ ጀኔራሉ የለቀቀላቸው። እኔ ምን እንደተሰማኝ ልንገር፣ ጃልሰኝ ተቆጥቶ ይመስለኛል ያወረዱት፣ ምክንያቱም ጃልሰኝ ጫካ ነበረ ልጆቹን የጠለፈ ያመነዘረባቸው የቆራረጣቸው በእንጨት ማህፀናቸውን የወጋ እሱ ሊሆን ይችላል። ይሄ ነገር ሲጋለጥ ቶሎ ብላችሁ አውሩዱልኝ ብሎ ትዕዛዝ ይሰጥ ይመስለኛል። ባለስልጣን ነው፣ አሁን በሽመልስ ጋር ነው። እዛ ያለውን ኦፕሬሽን ጨርሰሃል፣ አዲስ አበባ ና ተብሎ ነው የመጣው። ለፍርድ አልቀረበም፣ አልተመረመረም። እስካሁን ስንት ዘረፍክ፣ ስንት ገደልክ፣ ስንት አሳደድክ አልተባለም። ፕሮጀክቱ ፕሮጀክቱ የአብይና የሽመልስ መሆኑን የምታውቀው ጫካ ሲገል የነበረ ሰው ሳይከሰስ ሳይወቀስ ለፍርድ ሳይቀርብ ስልጣን ሲሰጠው ያኛውን ኦፕሬሽን ከዚህ መስራት ትችላለህ ማለታቸው ነው። አሁን ሰው ሸኔ እንዲያደረገ ሁሌ እኔ ከስንት ዓመት በፊት ገብቶኛል። ሸኔ የሚባል ነገር የለም። ስም ነው የተሰየመው፣ እንዳይጠረጠሩ አሸባሪ ነው እንበሌ ያሉት ቁማር ነው ብለዋል። ቁማር ነው አዎ አይ ግልጽ እኮ ነሱማ ቁማር ነው። እና እኔ ያልሰኝ ነው ኢቢሲ እንዲወርድ ትእዛዝ የሰጠው ብዬ ነው ማምነው። በእውነት ግልጽ ነው የሸኔ ቁማር መሆኑ። ለምን ከላይ ይታወቃል። ከኤርትራ እየገባ የኦነግ ጦር ይታወቃል። በጥቂት መቶዎች የሚቆጠር ነው። አንድ ሺህ የማይሞላ ነው። ከዛ በኋላ አሁን በቴ ውጌሳ ነፍሱን አሻም ቲቪ ያለውን ኢንተርቪው አርጌው ነበረ። ወደ ሁለት ሰዓት የሚጠጋ ንጠቃለ በጠይቃ አርጌው ነበር እና ስምምነት ነበረ ሰራዊቱ የመጣበት ግማሹ ወደ መከላከያ ግማሹ ወደ ፖሊስ ሊገባ፣ እዚህ ሁሉ ውስጥ አልገባም ያለው ሰማንያ ሺህ ብር ነው፣ ስንት ብር ነው ብቻ ተሰጡት፣ ማቋቋሚያ ተሰጡት፣ ሊወጣ በየራሱን ህይወት እንዲመራ ስምምነት ተደርጎ ነበር። ከዛ ስምምነቱን ተፈፃሚ ማድረግ አልተቻለም። ወታደሩን ካምፓ አስገብተው ዝም ተባለ። ወደ ፖሊስም አልቀላቀሉትም፣ ምን አላሉትም። ማለት የተወሱን ሰዎች አዳማ የነበሩት ወደ ኦሮሚያ ፖሊስ ገብተዋል ብሎኛል። በቴዎድ ጌታ ነሱ የሚማለው ከዛ ይሄ ቃል ሳይፈጸምላቸው ሲቀር ነው ጫካ የገቡት፣ ነው ከዛ በኋላ የነበሩ ሽማግሌዎች ለማስታረቅ የሄዱ ሰዎች ነበሩ። እነሱ ከነቀምት እንዲመለሱ ያደረገው መንግስት ነው። ያ ሀይል እዛ ሄዶ ወለጋ ጫካ ከገባ በኋላ ወጣቶችን እንዲመለመል፣ ሎጂስቲክስ እንዲኖረው፣ እንዲያሰለጥን፣ እንዲታጠቅ፣ እንዲደራጅ የተፈቀደለት ነው ከዛ ልክ ከአቅም በላይ የሆነ ይመስል ዚያግቶ እዚ እንደዚህ አድርገው ለምን አንድ አቃል ሲመለመል ሲያሰለጥን ሲደራጅ ሎጂስቲክስ ምን ሲል በኔትወርክ ኤቭሪቲንግ ያውቁ ነበረ፣ በደንብ ያውቁ ነበር። እና ድራማ መሆኑ ግልጽ ነው። ያ ሁሉ ሀይል ከውጭ አልመጣም፣ ሀገር ውስጥም መንግስት በማያውቅ ሁኔታ አልተፈጠረም። ከመጀመሪያም እንደ መንግስት ማስራት ሲገባቸው እንደ ተራ ነው አያዞ ሰላማዊ ትግል መርጦ የገባ ድርጅት ለሰላማዊ ትግል በትክክል መግባቱን በተግባር ማረጋገጥ አለባት። አለበለዚያ ትጥቅ ይዞ የመንግስት ፖሊስ እያስፈጣ የመንግስት ሚሊሻን እያስፈጣ ከመንግስት ስቶር መሳሪያ እየወሰደ ከየትም መሳሪያ አላስገባ ኃይል ተመልሶ እስከ ቡራዮና ሰበታ ድረስ ለሰላም ለዳነታችን አስፈሪ እስከሚሆን ድረስ ቁጭ ብሎ የመንግስት ማቅር ሳይቀር በዚህ ድርጅት ውስጥ ገብቶ እየተደራጀ በመዋቅራቸው በኦዲፒ መዋቅር ውስጥ የነበረው ኃይል ነው አብዛኛው። ወደዚህ የገባ ስርዓቱን ወደዚህ የገባ ከውጭ የመጣ ኃይል የለም። ይሄ ሁኔታን ቁጭ ብሎ ካየ በኋላ እንደገና ኦነግ ብለ ተነስተ ለማምታት ማሄድ ኃላፊነት የጎደለ አካሄድ ነው ብዬ ስለማምን አልደገፍኩትም። ይቃወም ነበር። ይሄ ሁሉ ቅሬታ አሳድሮባቸዋል። ሁለተኛ በዚህ ውጊያ እያለ ለዚህ ሰላሙን ለሚያደፈርስ ኃይል ወረቀት ይጽፉና ወደ ሌላ አካባቢ ሄዶ ሕዝብ እንዳያነጋግሩ ይሄን ውጊያ ወደ ሌላ እንዳያስፋፉ ይፈቅዶ ነበር። እና አሁንም ቢሆን ሰው እየጠለፉም እያገቱም ቢሆን በመንግስት መዋቅር ነው በመንግስት ኔትወርክ በባንክ በስነ ስርዓት ነው ብርም ይገባላቸው የመንግስት ፋሲሊቲ ተጠቅመው እና እንዲያውም እኛ እንዲያው እንደ ሕዝብ ይሄ ነገር እንዲ ያለ ነገር በግልጽ ስለማይደረግ ግልጽ መሆኑን ሁሉ እያየን አይ መስሎን ነው እንጂ ግልጽ አይደለም ብለን ክራችን ጋር ሞገስ የገጠመን ይመስለኛል። አንተ እኮ አዋሽ ባንክ ከፔሮል ላይ ነው ብር ተቆርጦ ለሸኔዎች የሚላከው። እምቢ ያለ ሰው እኮ ማስፈራሪያ ይደርስበታል። ይህ እኮ የመንግስት መዋቅር ሰዎች ደሞዛቸው እንዲያዋጡ ከፔሮል እንዲቆረጥ እየደረገ ብር የሚያዋጡበት ነው። አይሆንም ያለ ሰው ማስፈራሪያ ይደርስበታል። መንግስት አቅም እንደገና የኔን አካውንት ለእነሱ ሰጥቶ ስልክ ደውሎ ይህን ያህል ብር ተቀበለው የሚለው መንግስት ሲሰማ አደለም፣ ስርአት መዋቅር አደለም። የእያንዳንዱ ሰው የባንክ እንትን ይዘው ነው የሚመጡት እኮ ምንድን ነው? ሐንገሳ መጥቶ ደግሞ ይህ ካቢኔ ካልፈረሰ በስተቀር የአማራና የኦርቶዶክስ ደም ይቆማል ብላችሁ እንዳታስቡ። ጃሌማሮት የምት ከውማ ጠፊቶ ጅርቱ የአማራን ህዝብ እየጨፈጨፈ ያለው በዘሩና በማንነቱ የኦሮሚያ ክልል ፕሬዝዳንትና የክልሉ የብልጽግና ቢሮ ኃላፊ አመራሮች ናቸው እንጂ ሸኔዎች አይደሉም። በነሱ የተቀናበሩ ሸኔዎች ናቸው ግድያውን እየፈጸሙ ያሉት ነገ ብሞት ጸጠት እንዳይኖርብኝ እችን ልናገር። የስ እውነቱ ይሄ ነው። ሁለት አይነት ሸኔ ነው ያለው እውነተኛው ሸኔና ሳቦታጅ ሸኔ ነው ያለው። ሳቦታጁ ሸኔ የሚመራው በኦሮሚያው ክልል አመራር ነው። የኦሮሚያ ክልል አመራርና የኦሮሚያ ክልል ብልጽግና ቢሮ ከነ አመራራቸው ከነ ካቢኔያቻቸው ካልተፈረካከሱ በቀር በጭራሽ ሞት፣ ግድያ በኦሮሚያ ሊቆም አይችልም። አዎ ይሄ ነው እንግዲህ እና ይሄ ልጅ በዛ ጊዜ ተናግሯል። እና የብርቱካን ነገር ግን ብዙ ነገር ነው እያወጣ ያለው ታውቃለህ። ስለዚህ እልቂት በሙሉ የሚታዘዘው ከአዲስ አበባ ነው። እነ ቀና እነ ሽመልስ እነ አበበ ገረሱ እነ አብይ አህመድ ናቸው የሚያዙት። ስለዚህ ነው ከደብረ ዘይት ሁሉ ወንድሞች እየተያዙ የሚገደሉት። ለምሳሌ አንድ ያደረጉትን ነገር ልንገር፣ በአንድ ኬዝ ልንገር። ወደዚህ ወደ ሊሙሰቃ ነው ሊሙሰቃ ይመስለኛል ወደዛ አካባቢ አንድ ሰው ነበረ፣ ኦርቶዶክስ የሆነ እና ቤተክርስቲያን በራሱ ገንዘብ ቤተክርስቲያን የሰራ ሳይለምን። እሱ ሰው ትልቅ ቡና አለው፣ ንግድ አለው፣ የልጅ ልጅ ያየ ከድሮ ጀምሮ እዛ ሀገር የሚኖር ሰው ነው። የቡና እርሻ መቀማት ምናምን እንግዲህ ያው አንዱ የነ የሙክታር ከድር የነ ጁነዲን የነ አባዱላ ምናምን ፕሮጀክት ነው እና ብዙ ሰው ቡና እየቀሙ ከአሽክሮፕ የሚዘራበት መሬት እየቀሙ ከተማ እያስገቡ እያደህዩ እያፈናቀሉ ማጽናት ፕሮጀክት ውስጥ ነው። ያ ሰውዬ ግን ሰምሃው ሕዝብ ስለሚወደውን መስለኝ ቆየስ ካለፈው አራት አምስት ዓመት ምን ያደረጉልሃል? የእሱን ባንክ የእሱን ሀብት ለሸኔ ልኩና ሸኔ ካለ ማለት ነው ልኩና ሰውየውን አንጣ ይሉታል። ሰውየው መጥቶ ለፖሊስ ያመለክታል። እንዲህ እያስጨነቁኝ ነው ይላል። እረ እኛ ልናድንህ አንችልም ስጣቸው ወደዛ ምን ይሉታል። እሺ? ይላል በፖሊስ ፈቃድ ነው የሰጠው። ልብ በል ከዛ በኋላ በሬ አርደን መብላት እንፈልጋለን ድግስ ይሉታል። አረ እንደዚህ ይሉኛል፣ ምን ላድርግ ይላል። በቃ ዞር አድርገ እዛው እርሻ ውስጥ አድርገ ምናምን አብላቸው ይሉታል። ከዛ እሺ ብሎ ያበላቸዋል ማለት ነው። ሰዎቹ በልተው ከሄዱ በኋላ ይመጡና ሽፍታ አብልተሃል ብለው እርሻ ውስጥ አረዱት፣ ገደሉት። ቤተሰቡ እንዳያለቅስ ከለከሉት። አሁን መጥቶ በልቶ ሄደውም አብላ ያለውም መዋቅሩ አንድ ነው። ቁማር ነው ቁማር ነው። እኔ አሁን የቸገረኝ አልነቃ ያለው ሕዝብ ነው። በተለይ የኦሮሞ ሕዝብ በስሙ ይሄ ሁሉ ደም ሲፈስ እግዚአብሔር በአምሳሉ የፈጠረው ሰው ደም በከንቱ እንደማይቀርግም ማወቅ አለበት። ሰው አይቀርም። መቼ እንደሆነ እኔ አላቅም። እንዴት እንደሆነ አላቅም። ይሄም በዝምታ የተባበሩ ሰዎች አባገዳ በለው ሼኪ በለው ጳጳስ በለው ምናምን የክህነት ማዕረጉ አያድነውም። በሰው ደም ላይ ቁጭ ብሎ አስመስሎ የኖረ ሁሉ እና የኦሮሞ ህዝብ ይሄን ኦሮሞ የሚለውን ስም የሰው ስም ነው ለማስባል ከፈለገ እነዚህ ከሰውነት የወረዱ ሰዎች እንዳይወክሉት መከላከል አለበት። እኔ ሌላ መልእክት የለኝም።